ነው። ከዛ በኋላ ቀናችሁ አልቋል፣ ቀን ታሳድሳላችሁ፣ አይዲ ታሰራላችሁ ብሎ ጠየቀን። ከዛ በኋላ አይዲ ለማሰራት ከሀገር ቤት ከቤተሰቦቻችን ብር ተበድሮ መሬታችን ሽጦ ሶስት መቶ ሀምሳ ሺ ብር ድጋሜ ያስገቡ፣ ሰባት መቶ ሺ ብር ከፈሉ። ከዛ በኋላ አምስት ወር አስቀምጠን ነገ ሜዲካል ትገባላችሁ እያለን፣ ነገ አሻራ ትገባላችሁ እያለን። ሳታልቅሱ በደንብ አስረዷቸው። ስታስረዷቸው ነው ችግራቸውን የሚያግዟቸው እኮ። ሳታልቅሱ ንገሯቸው፣ ወንድም ያይዟቸው።

መቼ ነው የወጣችሁት ከቤት ዛሬ ነው በቅርቡ ነው የወጣ ነው የደላላውን ቁጥር ስጠኝ እስኪ ያስወጣችሁ ነው የት እያለ ያው ደላላ ነው ያስወጣችሁ አይደለም ፍያዝ ያዘመ ነው እና እንደገና ብር አግኝቶ አይዲ ካሰራልን ሰው አይዲ እስከሚቀበል ድረስ ቤት ትቀመጣላችሁ በቃ ካለውና ምንም ማድረግ አልችልም ምንም ምፈጥራ ምፈጥሩ ተአምርም የለም እኔ መንግስት ነኝ ሚዲያ ላይ አታውቁኝ ወይ ብሎ ነው ዚቶን ተናለ እንደገና ስድስት ወር እንድንቀመጥ ማለት ቤት ላይ ተከፍሎ ስድስት ወር መቀመጥ ማለት ከእኛ ከኋላ መጡ ልጆች ቤተሰቦቻቸውን መስቀል ስልፉ ሰፖርት አደረጉ። እኛ ከኛ ከኋላ ከመጡ ልጆች ተበድረን ኮሚሽኑ እንኳን ለማገዝ ስንል የእሱን ኮሚሽን ከፈለጋችሁ ኮሚሽን አምስት ሳንቲም አልከፍልላችሁም እስከሚል ድረስ ነው። ይሄን አስቀምጦም በኋላ እንትው ያለ ስንት ናችሁ አንድ ላይ ሁለት ልጆች ነው ጁያ አለሽ አላያ

ምን ተፈጥሮ ነው? ቤተሰብ አስረዱና፣ አልገባንም። አውራለት እስኪ ተፈጥ እኛ ከኢትዮጵያ ነበር የመጣ ነው። ከዛ ቪዚት ነበር የመጣ ነው። ቪዚት መጀመሪያ ሶስት ከአምሳ መጠን ሶስት መቶ አምሳ ሺህ ብር ከፍለን መጠን ከዛ በኋላ ሶስት ወር ተቀመጠን ሶስት ወር ተቀምጠን ቀናችን ሲያል ወይ እንትን አሳድሱ ወረቀታችሁን አሳድሱ ወይ አይዲያችሁን አሰሩ አለን። ከዛ በኋላ አይዲ ለማሰራት 350 ሺህ ብር ከሀገር ቤት እንደገናም አስሊቀን በኋላም ሜዲካል ትገባላችሁ ብሎ ብሩን ከተቀበለ በኋላ ቅድሚያ ብሩን ተቀበለ። ሙሉ ብር ሜዲካል ዛሬ ትገባላችሁ ብሎ ሜዲካል ከገባም በኋላ ሜዲካልም አላስገባንም። ብር ተቀብሎ አራተኛ ወርም ሜዲካል አልገባንም። ወደ አምስተኛ ወር መቁጠር ሲጀምር ሜዲካል አስገባን። ከዛ አሻራም ወደ አሁኑ አስገባን። ከዛ አይዲ ወጥቶ አይዳችሁን አልሰጥም። እኔ ከስፖንሰሩ ጋ ብር ሊያመጣ በከፍየ ብር ሊያመጣ ብር የለኝም እኔም ከፍሎ ብር የለኝም። ያለ አይዲ፣ ያለ ኢንኖሲ፣ ያለ ፓስፖርት ስራችሁን ግቡ፣ ኮሚሽንም አልከፍልም ብሎ እንደዛ ሲያስፈራራ ነው። ጥለ ነው ወራ ነው እኔም ሚዲያ ላይ ታዋቂ ነኝ ማንንም ምንም አያመጣም ብሎ ነው ሲያስፈራራን። በቃ ሞት አንድ ነው ብለን ለፖሊስ እጅን እንሰጣለን ብለን ከፌ ተማረን ያወጣነው። አሁን እሱ ቤት ማርፋችሁ ያላችሁት ጠፈሩን አናውቅም። አይ የራሱ ቤት ማን ነው ልጁ? ክያዝ ያርሰማ ያዛር ከዚህ በኋላም ገና ድጋሜ አሻችሁ አለው ቤት ላይ አስቀምጣችሁ አለው ብሎ ሲያስፈራራን ነው። እንደዚህ ከምን ሆንማ ኢትዮጵያ ብንገባ ይሻላል ብለን ለፖሊስ እጅ እንሰጣለን ብለን ነው ተናደን የወጣው ነው። እጁ ደውይለታ። ታዲያ ደውሉለት፣ ኦንላይን የለም ቀጥታ ስልክ እጁ ይደውል። ቀጥታ ደው ይለታ፣ አንተ ስልክ ነኝ ምንድን ነው? ባለፈውም አንድ ሁለት ልጆች እንደዚህ ኮሜንት ይዘው መጥተው ነበር፣ ሴቶች ምን ተፈቶ ነው እሱ ልጅ ጋር ወይ ገብቶ ነው ነው እምካይ ከባድ ነው። ምክንያቱም የሆነ ነገር ካለ እዛ ነገር ላይ ቆም ብሎ ማስተካከል ነው። የሆኑ ልጆችን ባለፈው ነው የቤት ገብተው ለሁለተኛ ጊዜ ቀጠሮ ሰጠናቸው። ምክንያቱም ስለምናውቀው ምናምን ብለን እንትን እንዳይል ብለን ማለት ነው። ስለዚህ እንዴ የማይሆን ነገር ነው። በተደጋጋሚ እንደዚህ አይነት ነገር እየተፈጠረ ነው። ባለፈውም እኔ ቤት የሆነ ልጅ ጋር እንትን ብዬ ሶልቭ አድርጌያለሁ እኮ። እኔም እኮ እንደዛ እንትን ብዬ ሶልቭ ምናምን ብዬ በዛ ጊዜ ውስጥ ምናምን አለ። እነ ሙኒትም ሁላችሁም ታውቀው የለ። አሁን ደግሞ አይዲዩ ስላልተሰራላቸው ነው የሚያጣራቸው። ዘግቶታል ስልኩ። እሺ እየመጣ ነው። ኪያ ለምን አገኘሽው? ዝግ ነው ስልኩ። እዚህ እየመጣ አይ፣ ኖ ይህን እንደዚህ አይነት ነገር ላይ ምንም ሽንገላ አያስፈልግም። ጓደኝነት ሌላ ነው፣ የተበደለ ነገር ካለ ሌላ ነው። ስለዚህ ላስታይም በነበረው ነገር ላይ እንደዛ ሶልቭ አድርገናል የነበረውን ነገር። እዚህም ደግሞ የተፈጠረ ነገር ካለ ምንም አይደለም፣ ስራ ነው። የሰው ልጅ ይሰራል፣ ሀፕን ሊያደርግ ይችላል። ሀፕን ያደረገበትን መንገድ መልኩ ገብቶ የሚያስተካክልበትን ሜትድ መፍጠር ነው ያለብን። ምክንያቱም ያው መቷል፣ ሳቡት፣ መቷል፣ ሳቡት ሞዲሬተር ሳቡት መቷል። ልውረድለት እኔ። ክዩ እንዴት ነህ? ሰላም ነው። አሁን እንዴት ናችሁ? ሰላም ነው አለን፣ እግዚአብሔር ይመስገን። ተኝቼ ነበረ፣ አጋጣሚ ልጆች እንትን ብሎብኝ ነው። እኔ ጋር ባለው ስልክ ደግሞ ስደውል አይሰራም። እሺ፣ እነዚህ ልጆች ታውቃቸዋለህ አይደል? እነዚህ ልጆች ታውቃቸዋለህ? የተወሰነ እነሱ ሲያወሩ እየሰማውኝ ነበረ። እሺ፣ አንተ የተፈጠረውን ነገር ንገረን እስኪ። በእነሱ በመጀመሪያ ደረጃ በምንድን ነው የመጣችሁት፣ በምን ተስማምታችሁ ነው የመጣችሁት የሚለውን ጥያቄ ጠይቅልኝ። ስንት ብር ነው የመጡት? ፀጋዬ ስንት ብር ነው ከልጆቹ ላይ የሚያገኘው? እሱን እሱን ጠይቀ ከአንዲ መልስ እንዲሰጡኝ ይፈልጋሉ ነገረው። በምን ቪዛ ነው የመጣችሁት? መጀመሪያ ቪዚት ቪዛ ነው የመጣ ነው። ቪዚት ቪዛ ስንት ከፈላችሁ? ለቪዚት ቪዛ ሶስት ከአምሳ ሶስት ከአምሳ ከፈለ። ከዛ ኦኬ ፀጋዬ ስንት ብር ይቀበላል ኢትዮጵያ መጀመሪያ መጀመሪያ እኔ ሲመጣ ሁሌም ተሽብር ነው ከፈልኩት። እሱንም ራሱ ያለህን አይል ምን አይል ነው ብሎ ጠይቆኝ እስከዛ እና አይል ነው ያለበት ሁኔታ እንዲ እንዲ ነው ብዬ አስረድቸው፣ እንደዛ ከሆነ ና ካንተ ከሚመጡ ልጆች አሉ የምትላቸውን ልጆች ይዘ ና ስለኝ እኔና አንድ ሁለት ልጆች መጣን። ከዛ መጥተን በኋላ ቪዚት ቪዛ እያለን ስራ ሳያስገባ ቆየ። ፀጋይ መጀመሪያ ሲያወራ እራሱ እኔ ስኳር ተማሚ ነኝ፣ ያን ደግሞ እራሱ ያውቃል፣ ያን ደግሞ ጠይቃ አለው ኪያ እኔ ታማሚ ነኝ ታቀኛለ ስኳር አለብኝ። እዚህ ሀገር ምግብም እንደዚህ ሀገር አይደለም፣ እኔ አልችልም ሲል ስራ እኔ ማስገበው እኔ ነኝ። ሶስት ቀን ቤት ላይ አትቀመጡም፣ ጥሩ ስራ አስገባለሁ፣ ለአንተም ምን ስራ አስገባለሁ። በቃ ያለውን ብቻ እንዲከፍለ፣ ሌሎች ልጆችንም ከናንተ በኩል ልናገኝ ስለምንችል ችግር የለም ብቻ አንተ ናና ከጓደኞች ጋር ናለኝ ጓደኞችን እንዲ እንዲ ማምኖ ሰው እንዲ እንዲ እንደ ወንድሜ የሚወደው ሰው እንደዛ ብሎኛል። ስለዚህ ከሌላ ደላላ ከማታውቁት ከምትሄዱ ከኔ ጋር እንሂድ ብዬ ሁለት ልጆች ይዤ መጣን። ያንን መተን በኋላ ስራ ሲያስገባን ቆይቶ ብር አስልኩና